እንግዲህ ላይክና እና ሰብስክራይብ ብታደርጉ ይካል በማመሰግነው። ሰይድ ወረባቦ በዚህ መልኩ ሚስቱ እንደገና አንድ ብላ ተነስታ መታበታለች። ድሮ የፈታት የልጁ እናት ማለት ነው፣ የአንድ ሴት ልጅ እናት አለችው። እንግዲህ ሚስቶቹ ኒንጃ ብዙ ይመስለኛል። እሱ አሁን የያዛት አለ እየፈታት አለ፣ ሌላ የሚኖር አላሁ አለም። ግን የመጣቸው ምንት ምንት ነው ያመሰላቸው እሱ እንዳለው ልጅቷን፣ የዛሬ ስንት አመት ልጅቷን አረቦቹ ቤት ነው ብዬ አንጥታ ቁጭ አርጋብኝ ሄደችው። አለበሩ ላይ ተመልከቱ፣ ጀግና ሴትም አለ አያችሁ። አጠነካከሯና ጥንካሬዋ፣ ጀግንነቷ ነው። እኔ በጣም እንትን ያለኝ እኔ ልጄን አሳልፌ ምንም ቢሆን ምንም አልሰጥም። እሱ አስር ጊዜ ባናደደኝ፣ አስር ጊዜ ሰላሳ ሴት ቢያገባ ቢፈታኝ፣ ልጄን አልሰጠውም። አሳልፌ በግድ ካልወሰደብኝ በስተቀር ማለት ነው። ቢቸግረኝ እንኳን ከሰው ለምኝም ብሆን ምንም ብዬ ቢሆን መንገድ ላይ አንጥፌም ቢሆን ልጄን አሳድጋለሁ እንጂ ለሱ አልሰጥም። ወንድ ልጅ ነው የሚሰራበት ቦታ ውስጅ እንዴት ይሰጠዋለሁ? ግን ጀግና ናት። እሱን ለማዋረድ ብላ በሰዎቹ ዘንድም መከራውንም እንዲያይ ልጅ መያዝ እንዴት እንደሚያደርግ ልጅ እንዴት አይነት ሲቃይ እንዳለው ለማሳየት ወስዳ ወርውራለት በሰዋቅ ማለት ነው። ቤቱን ስለሚያውቀው በር ላይ አስቀምጣል። ይሄድ ይቻላል። ከዚያችን ልጅ አሳድጌ እንደምንም ብዬ ከዚያም በኋላ ብር ከፍዬ ወደ አራት ሺ ነው ሶስት ሺ ሪያል ከፍዬ ወደ አገር ላኩኝ አለ። ለዚህም አኔ ቤተሰቦች ጋር የሆኑ አትሆኑ በማለት ስንጨቃጨቅ ነበረ ምናምን እያለ ነው እና ፈታሁሽ እያላት እሱ አላወቀችም። አንዳንድ ሴቶች ደግሞ ፈታሁሽ ትልሽ ባልሽ ምንድን ነው የሚያደረድራችሁ ነገር? ወንድ ልጅ እኮ ከጠላ ቀጠላ ነው በቃ። ከወደደሽ እኮ እንኳን ፈታዎሽና መሳደብ መምታት መቆጣትም አይችልም። ከወደድሽ ካፈቀረሽ ከፈለገሽ ማለት ነው። ካልፈለገሽ ግን ብዙ ጭቅጭቅ ይበዛብሻል፣ ፈታሁሽ ይልሻል፣ ዝም ብሎ ከሜዳ ተነስቶ ብዙ ነገሮች ይልሻል። ከዚያ በቃ አንቺ ባለቃቀስሽ፣ አንቺ በተቆጣሽ፣ አንቺ ራስሽን በሳትሽ ያ ወንድ ልጅ የሚወድሽ ነገር የለውም፣ አብሮሽ መሆን አይፈልግም። በቃ ወንድ ልጅ ወንድ ልጅ ነው፣ ተቆረጣ ቆረጣ ነው በቃ እኛ ሴቶች ነን፣ ልቅስቅስ ሴቶች ማለትም የውሃዎች ነን ውስጣችን እንመለሳለን የበደለንን ወንድ እንኳን ይቅርታ ብሎ ካለን የሆነ ካሳዎች ከካሰን ምናምን በብልጅ ልጆች ደግሞ እናምናለን እንደዛ እንደዛ ካደረገን እንመለሳለን እሱ ጋር ወንድ ልጅ ግን ከቆረጠ ቆረጠ ነው አንዳንዱም በይቅርታ የሚመለሳለ ግን ቢመለስም እንደ ድሮ አብሮሽ አይኖርም ስለዚህ ራሷን ትስታለች ላረቡ ግን እንደዚ እንደዚህ አድርጌ ሰጠሁና እንትናልኩኝ ስልኬን ሰርቃኔ የጠፋችሁ እያለ ነበረ ኧረ መስገን እኔ የጀግና ሴት አለ አንዳንድ ቦታ ላይ ማለት ነው። እና ሰይድ ወረባቦ በዚህ መልኩ እንግዲህ ሚዲያ ላይ እንትን እያለ ነው። ዋናው ነገር ደግሞ የመጠየቅበት አሁን ላይ ደግሞ ዘርን ከዘር አታባላ፣ ዘረኛ አትሁን፣ ልጅ በሰላም ትደግበት እያለች ነው። እውነቷን ነው። ልጅ ያለው ሰው፣ ቤተሰብ ያለው ሰው ሚዲያ ላይ ገብቶ መሰዳደብ እና ሰውን መዘለፍ ዘርን ከዘር እኔ እበልጣለሁ፣ አንተ ታንሳለህ የሚል ነገር የሚሰራ ሰው ችግር ነው። ከባድ ነው፣ ከባድ ነው። አትስሩ፣ አርፋችሁ ተቀመጡ ማለት ነው። ጋዜጠኞቹ እና ፖለቲከኞቹ አሉ ለፖለቲካ ነው። ሌሎቻችሁ ዝም ብላችሁ ነው፣ ሰሜ የላችሁም። ዝም ብላችሁ እዛው በርስ በርሳችሁ ነው እንጂ ብላሉት ሌላ የሚሰማችሁ የለም። ተደራሽነት የላችሁም። ተደራሽነት ያለው ማን ነው? እነ መሳይ መኮንን እነ ይሄማ ነው ደረጀ፣ እነ ብዙ አሉ። ስለዚህ እና ቡፋኖ ነው እነ ከሌ እነ ከሌ እነ ከሌ ዝም ብላችሁ ነው እዛው ለዛው የምትባሉት እንጂ የሚሰማችሁ የለም ማለት ነው። ማለትም ወደ ትላልቅ እንትኖቹ ወደ ስልጣን ወዳላቸው ጋር ተደራሽነት የላችሁም። ራስ በራሳችሁ ነው እዛው እየተባላችሁ እዛው ህዝብን እንትን የምትሉት በዛው በጠሪቃችሁ እያሳገታችሁ ምን የምትሉት እንጂ ሌላ ምንም ነገር የምታመጡት ነገር የለም። ወደ ህግና ወደ ትልልቆች ዘንድ የሚደርስላችሁ ነገር የለም ማለት ነው። እና እውነቷን ነው፣ በሰላም ትደግበት ዘርን ከዘር አታባላ፣ ፖለቲካ ሰውን እየገባ አትሳደብ ነው ያለችው። ደግሞ ዘራቸው ሁለት አይነት ነው፣ ኦሮሞና አማራ ናቸው። ልጅቷ ኦሮሞ ናት እያለ ነው። እሷም ፈርታ ነው ለልጇ እንደዛ ማለቷ ፈርታ ነው። አገር ቤት ስለሆነች ትፈራለች። የእሱ ልጅ ናት ምናምን ተብሎ የነደደው ሰው የሆነ ነገር እንዳያደርግባ ነው። እውነቷን ነው። አውፋን ነው እንግዲህ አንዳንድ ጊዜ ይሳደባል። ከእንትን ጋር እየገባ ጣጣ የለውም። አገር ቤተሰብና ልጅ አለው አይመስለውም። እኔ ደግሞ ማንም እንደማያገኛት ስለማቅ ነው፣ ልጄን ነው ያለው እሱ። ተው እንደዚህ አይባልም። ማንም አያገኘኝም አይባልም። በአሁን ሰዓት ላይ ማንም አያገኘኝም አይባልም። ትገኛለ፣ ልጅህም ቤተሰቦችህም ይገኛሉ። ከራስ ከጎንህ ነው የራስ ጓደኛ ገብቶ የእሱ ማለት ዚህ ናቸው ብሎ የሚጠቁሙበት ማለት ነው። በአሁን ሰዓት ላይ ማንንም አትመል። ስለዚህ ራሳችሁን ጠብቁ። ለፖለቲካው ለጋዜጠኛው ብዙዎች አሉ።